ጤና ስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከዶክተር ደብረ ጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ነው የተነገረው። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዚዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡም እንደሆነ እየተመለከትን ነው። ፕሬዚዳንት ሌተናል ጀኔራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊነት ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም አክለዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ከእልህና ሕዝብንና አገር ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነሥርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ሥራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋልም ብለዋል። ትግራይን በሚመለከት በሌላ መረጃችን ደግሞ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን ያለው ደግሞ በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ነው። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጿል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዚዳንት ሌተናንት ጀኔራል ታደሰ ወረደ አሳውቀዋል። የአንዱን ህገ ወጥ ቡድን ፍላጎት ብቻ በማድበጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲሉ በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጥያቄውን ባወጣው መግለጫም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥረዋል ያለው ይሄው የህዋት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪውን አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድ አስጠንቅቋል። ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝም ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ አዲሱ ካቢኔያቸውን ወደ ሥራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዚዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና ዕውቅና ለመስጠት ያለመ ሥነ ሥርዓት ያካሄዳልም ብለው ነበር። የአፍሪካ ህብረት ዓለም አቀፍ አጋሮች ድጋፋቸውን በመቀነስ አፍሪካን እየፈተኑ ነው ሲል መግለጹን ዛሬ ሰምተናል። የአፍሪካ ህብረት ኮሚሽን እንዳስታወቀው ቁልፍ ዓለም አቀፍ አጋሮች የእርዳታ መጠንን በመቀነስና በአፍሪካ ምርቶች ላይ አዳዲስ ታሪፎችን በመጣል አህጉሪቱን እየፈተኑ ይገኛሉም ብሏል። የህብረቱ ሊቀመንበር ሞሐመድ አሊ ዩሱፍ በአዲስ አበባ በተካሄደው በ24ተኛው ልዩ የሥራ አስፈጻሚ ምክር ቤት መክፈቻ ላይ ባደረጉት ንግግር ይህንኑ ሐሳብ አጉልተው አሳይተዋል። በተለይም ከአሜሪካ የሚገኘው የእርዳታ መጠን መቀነስ፣ እንዲሁም የአፍሪካ እድገትና እድል ህግ ወይም አግዋ እና እንደ ጋቪ ያሉ የክትባት ህብረት ድጋፎች መዳከም በጤና በምግብ ዋስትናና በንግድ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ሊቀመንበሩ አመልክተዋል። ሙሐመድ ዩሱፍ አክለውም በአፍሪካ ምርቶች ላይ ሊጣል የታሰበው አዲስ የታሪፍ ጭማሪ የአባል አገራትን ኢኮኖሚ ሊያዳክም እንደሚችል አስጠንቅቀዋል። አህጉሪቱ እነዚህን ተግዳሮቶች ለመቋቋም የራሷን የሀገር ውስጥ ሀብት ላይ በመተማመን የግል ዘርፉንና የውጭ ሀገር ነዋሪዎችን በማሳተፍ የገንዘብ ፍላጎቷን ልታሟላ እንደሚገባም አሳስበዋል። በተጨማሪም የአፍሪካ አህጉራዊ ነፃ የንግድ ቀጠና ወይም ኤኤፍሲኤፍቲኤ ማጠናከርንና ሙሉ በሙሉ ተግባራዊ ማድረግ የአሁኑን ፈተና ወደ ዕድል ለመቀየር ወሳኝ መሆኑን ሙሐመድ አስረድተዋል። የአባል ሀገራትን ገበያ በመክፈትና ያሉትን የንግድ እንቅፋቶች በማንሳት የንግድ ልውውጡን ማሳደግ እንደሚገባ ጠቁሟል ሲል ካፒታል አስነብቧል። ደቡብ ሱዳን የአሜሪካ መንግስትን በይፋ ይቅርታ መጠየቋ ተሰምቷል። በደቡብ ሱዳን ምክትል ፕሬዚዳንት ቤንጃሚን ቦል ሜል ፊርማ ዛሬ የወጣው መግለጫ እንደገለጸው ይህንኑ ይቅርታ የሚያደርሱ ከፍተኛ ባለስልጣናትን በሚቀጥሉት ቀናት ወደ ዋሽንግተን ዲሲ ይጓዛሉም ብለዋል። ከእነዚህ መካከልም የፋይናንስ ፕላን ሚኒስትሩ፣ የብሔራዊ ባንክ ገዢው እና የኢሚግሬሽን መስሪያ ቤት ኃላፊው እንደሚገኙበት አስታውቋል። በአሜሪካና በደቡብ ሱዳን መካከል ውዝግብ የተፈጠረው ደቡብ ሱዳን ከአሜሪካ የተባረሩ አንድ ግለሰብን አልቀበልም በማለቷ እንደሆነም ይታወቃል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀበል ፍቃደኛ ባለመሆኗ አሜሪካ የደቡብ ሱዳናውያንን ቪዛ በሙሉ መሰረዟ ማስታወቋ አይዘነጋም። ይህንን ተከትሎ የደቡብ ሱዳን መንግስት ግለሰቡን እንደሚቀበል የገለጸ ሲሆን፣ አሜሪካ ግን ውሳኔዋን እስካሁን ድረስ አልቀለበሰችም። የደቡብ ሱዳን ምክትል ፕሬዚዳንት በዛሬው መግለጫቸው በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ በመግባታችን ይቅርታን እንጠይቃለን። ጉዳዩንም በትብብር መንፈስ ለመፍታት ዝግጁነታችንን እንገልጻለንም ብለዋል። በአሁኑ ወቅት ከአሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን እነዚህን በህጋዊ መንገድ ለመቀበል ዝግጁ መሆናቸውንም አስታውቋል። በሚቀጥሉት ቀናት ወደ ዋሽንግተን ዲሲ የሚጓዙ የአገሪቱ ከፍተኛ ባለስልጣናት በዚህ ጉዳይ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ጨምሮ አስረድቷል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ ላይክና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን ለሕዝባችን አንድነትን እየተመኘን ተሰናበትን።